ብዙ ነገራችንን ካጣም በኋላ ወደ መንፈሳዊ ስንሄድ የእሱ ችግር እዛ ጋር ሆኖ ተገኘ። ማዳቱም፣ ጉዳቱም መፍረቱም አንድ ላይ ሲደማመር ደግሞ አስበው እና እንዲህ ሲንክ ሙሉ ነበር፣ ደም ንጹህ ደም እና የሰው ልጅ በዛ ደረጃ እንዲ አይነት ነገር ወጥቶ ሰው ይሆናል ብሎ ማሰብ ከባድ ነበረ። ድንጋጤ የተለየ ነበረ። እኔ በሰዓቱ ስደርስ አሁን የተለየ ድንጋጤ፣ ማለት ሰው መጥቶ አያውቅም ይመስለኛል፣ ወይ ቤቷም እንደዚህ እና ከየተለየ የነበረ ድንጋጤዋ በቃ አግኝቸው ከዚህ በፊት በቃ አሁን ወደ ሆነ ክፍለ ሀገር ይሁን የሆነ ቦታ ለቀረጽ አውጣለሁ ስመለስ እደውላለሁ ነበር ያለኝ እና በቃ እኔ በዛ ሰዓት አልጠበኩትም እና እንት መጋረጃ ነበር ትልቅ ነው በጣም። እሱን ደግሞ ልሸጥ ልወጣ ስል ደውለው ደስታ ትለው፣ ሀዘና ትለው በቃ ይህ ውዝግብ ያለ ስሜት ውስጥ ነው የነበረች። ወዲያውኑ ነው ጥያ እየወጣሁት እና እንዳንዴ ትራንስፖርት ከኔ ያው ሩቅ ቦታ ስለሆነ እኔ እልክለታለሁ መመለሻ አገኛለሁ ብሎ እየሄደ ትራንስፖርት አጥቶ ይመጣል። ያን ስሜት ማየትም ይከብዳል፣ እንደ ሰው እኔም እንደ አንድ የልጆች አባት እንደ አንድ ሚስት በጣም የምወዳት ባለቤት ሚስት እንዳለ ይዘው ትችላለ ሴትየ ራስን በዛ ቦታ ነው የምታስቀምጠው። ከባድ ነው ያው ሕይወት በጣም ይሰለቻል፣ እውነት በጣም ይሰለቻል ነበርና ያንሳ፣ በጣም ያለ ስሜት ውስጥ ነበር የሆንኩት። ትዬ ነው ቶሎ ብዬ ጥዬ የወጣሁት። ድንገት መጥቻለሁ ተቀበኝ ያለኝ ና ወዲያው መጣ። አስቤዛ ይዞላቸው ራሱ ተሸክመውን የገባው ሶስት ብሯን አገኘን። የሚወዳድቁ ሳንቲሞች ይኖራሉ እቃ ጀርባ ና እሱን ሞላልተን ባለ ሀያ አምስት ብር ገዛን ና አካፈልኳቸው። ናንቺ ሲሉኝ፣ እኔ እጾማለሁ፣ እሄድበት አለኝ፣ ስመለስ እበላለሁ ብያቸው፣ ፕሮግራሙ መቼ ነው የሚለቀቀው? ያስታውቅ ሆን ወይ ልጆቼ ያቁኝ ሆን ወይ በሚል ትልቅ ጭንቀት ውስጥ ነበር። ያው ብዙ ብዙም አልቆየም። ወዲያው ልጆቼ ትምህርት ቤት ተመዝግበዋል ከአንድ ወሮ ክፍያ ጋር ቤት ውስጥም ያሉት አንዳንድ ነገሮችን አስተካክ ያለው ግብር ከፍያ ያለው እና እዳዎቼን ከፍያ ያለው በተወሰነ መልኩ እና ያያት ሰላም ሰጥቶኛል። በጣም ተመዝግበዋል የነበረኝን ደስታ በቃላት መግለጽ አልችልም። በጣም ነው ደስ ያለኝ በጣም እና በቃ የሆነ ነገር ከላይ ላይ እንትን ሲል ታውቆኛል። ታውቁኛል ካስመዘገብኩ ልጆቼን ነገርኳቸው ካርዳቸውን ይዤ የላቸው ሄድኩኝ። በጣም ነው ደስ ያለ። ከዛ ደግሞ ዛሬ እኮ እንድታለቅሽ አይደለም የተገናኘነው። እሺ በቃ እንደዚህ እንቅልፍ ተኝቼ አላቅም። ያውነት ሁሉ ነገር ተስተካክሎ ቢሆን እንዲህ አይነት ስሜት ላይ ሆኜ ነው ኑሮን የምኖረው፣ አልኩኝ ሁሉ ነገር ን ቀም ችግር ጭንቀት ሁሉ ነገሬን ቀምቶኛል ማለት ነው። መንገድ ማለፍ እስከማልችል ድረስ ነበር። ለልጆችሽ የአንድ ዓመት የትምህርት ቤት ክፍያ። ስማቸው እንዲጠቀስ አይፈልጉም፣ እነሱም እንዲመሰገኑ አይፈልጉም። እግዚአብሔርም ብቻ ታመስግንልን ነው ያሉት። ከአንድ ቤተሰብ 88 ሺህ ብር፣ ከአንድ ቤተሰብ 15 ሺህ ብር። በጣም ነው ማመሰግነው። ሌላ ምንም ልላልችልም። በቃ ደስ ብሎኛል። ተቃሎልኛል ችግር በጣም ነው የማመሰግናቸው። እግዚአብሔር ይስጥልኝ። በጣም በቃ ያጽናና ያበረታል። የሰው ነገር ደስ ይላል። በጣም ሰላም፣ ሰላም፣ ጤና ይስጥልኝ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ያለም ጫፍ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘውትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን መግቢያችን ላይ እንደተመለከታችሁት ከዚህ ቀደም በህይወት ኑረት መካከል በጀርባ ታሪክ ቆይታችን በህይወት ኑረት መካከል የገጠማትን የወጣቸው የወረደችበትን ደግሞ አሁን ላይ ቤተሰብ ይዛ ያለችበትን መከራና ችግር በተመለከተ ጽናት ከምትባል አንዲት እናት ጋር ቆይታ አድርገን ነበረ። የእሷን ታሪክ ያያችሁ በጣም ብዙዎቻችሁ ልባችሁ ተነክተው ነበር ስደውሉልን ነበረ። ከሱ ጉዳይ ጋር በተያያዘ ዛሬ ደግሞ መልሰን አግኝተናታል። ምን አዲስ ነገር አለ፣ እንዴት ሆንሽ? ብለን ደግሞ ሌሎችም አንዳንድ ጉዳዮች ልንጠይቃትና ደግሞ የኛን ማደራ ለማድረስ ነው የተገናኘ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ታዲያ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ እንድን እንድንበረታ ከፍ ወዳለ ደረጃ እንድንደርስ እንድታግዙን ከወዲሁ ወተት እናንጠይቃለን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክበሩልን፣ ክብር ይስጥልን። እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ፣ እንኳን ደህና ቆየሽ። አሁን ግን በነገርሽ ላይ መለስ ብለሻል። ባለፈው ሳገኝሽ ከነበረው ነው አላቅም ወይ አይኔ ካልሆነ በስተቀር ነው ለውጥ አለሽ ቢያንስ ትንሽ። እግዚአብሔር ይመስገን ትንሽ ተረጋግቻለሁ። አደጋጋት ሲኖር ባለፈው ይታይ ነበር ጉስቅልናሽ፣ መጨነቀሽ፣ መከፋትሽ ምናምን ይታይ ነበረ ፊትሽ ላይ። ወይል ችግር ሁሉ ተቀርፏል ማለት ሳይሆን ግን እንደው መለስ ብለሽ ስላየው አይደለ ልክ ነኝ ማለት ነው። ችግር ስላሉ አሁን ደህና ነኝ። እንግዲህ አንድ ወር ሆነን አንቺ እንዳልሽው የአንቺ ፕሮግራም ሄደ አየሽው። በጣም ተጨንቀሽ ነበር። ፕሮግራሙ መቼ ነው የሚለቀቀው ያስታውቅ ሆን ወይ ልጆቼ ያቁኝ ሆን ወይ በሚል ትልቅ ጭንቀት ውስጥ ነበርሽ። እስቲ ንገሪኝ፣ ካየሽው በኋላ እታወቃለሁ አልታወቅም የሚል ስጋትሽ ቀልል አለልሽ? ጥሩ ነው የተሰራው፣ በተጨነኩት ያህል አይደለም። በቃ ጥሩ ነው። ልጆች እንዳያዩ ነው፣ ለልጆቼ ነው አይደለ። ምን አዲስ ነገር ተፈጠረ ከዛ በኋላ? ያው ብዙም አልቆየም ወዲያው ልጆቼ ነው ትምህርት ቤት ተመዝግበዋል፣ ከአንድ ወሮ ክፍያ ጋር ቤት ውስጥም ያሉት አንዳንድ ነገሮችን አስተካክል ያለው ግብር ከፍያ ያለው እና ወዳዎቼን ከፍያ ያለው። በተወሰነ መልኩ እና ያያ ሰላም ሰጥቶኛል። በጣም በጣም። ልጆችን አስመዝግብሽ ስት መጪ ደውልሽልኝ እና ድምጽሽ ላይ የነበረው ደስታ ይጋባ ነበር። በጣም በጣም አላመንኩም ነበረ። ሄጄም እዛ ው ፊድባክ ጥሩ አይሆንም ብዬ ነበር። ጊዜውም ስላለፈ ትንሽም ያው በክፍያ ሊያስቸግራቸውም ስለነበር ያን ያን ምክንያት አድርገው ሞልተዋል ይሉኛል ብዬ ነበር። ግን እግዚአብሔር ይመስገን ያው ቦታ ባይኖርም ያለኝን የነበረውን ችግር አስረድቼ ተመዝግበዋል። የነበረኝን ደስታ በቃላት መግለጽ አልችልም። በጣም ነው ደስ ያለኝ በጣም ስደዊ ልኝ ደስ እንዳለሽ ያስታወቅ ነበር እኔም ፍ በጣም በቃ ልጆቼን አስመዘገብኩ። አስመዘገብ እኮ ምናምን ነው ያልሽ። በጣም በጣም ነው ደስ ያለኝ በጣም እና በቃ የሆነ ነገር ከላይ ላይ እንትን ሲል ታውቆኛል። አስመዘገብኩ ልጆቼን ነገር ኳቸው ካርዳቸውን ይዤ የላቸው ሄድኩኝ። በጣም ነው ደስ ያለኝ። ስን ስንት ያክፍል ነበሩ አሁን የተመዘገቡት? አሁን ኔክስት ሶስት አራት ሰባት ና ደማ እንዳለች ጀማሪ እሷን መግቢያ እድሜዋ ነው እሷንም አስመዘገብኩኝ ደስ አላቸው እጅግ በጣም በጣም በጣም ደስ ይላል እኔ ደውለሽልኝ እንደዛ ስቲኝ የተሰማኝ ስሜት በጣም ነው ደስ ያለኝ ራሱ ያው የሆነ ነገር ትልቅ ነገር ነው ከላይ ላይ እንትን ያለልኝ ከዛ ደግሞ ዛሬ እኮ እንድታልቅሻ አይደለም የተገናኘ ነው እሺ ከዛ ደግሞ ገቢዎች ሄድኩኝ ያው ቅጣት ተቀጥቼ እሱን ከፈልኩኝ። በቃ እንደዚህ እንቅልፍ ተኝቼ አላቅም። የእውነት ተኛሽ? አዎ ተኛው እንቅልፍ በቃ የሆነ ነገር የተሰማኝ እና ያው ሁሉ ነገር ተስተካክሎ ቢሆን እንዲህ አይነት ስሜት ላይ ሆኜ ነው ኑሮን የምኖረው አልኩኝ። ሁሉ ነገር ነገርን የቀሙኝ ችግር ጭንቀት በቃ ሁሉ ነገር ይንቀምቶኛል ማለት ነው። ናተኛው በቃ ቤቴ ማለት አንድ ቦታ ተረጋግቼ መቀመጥ አልችልም ነበር። በቃ አንዱ ቃ እዚህም፣ እዛም፣ እዛም በቃ ማት ቁጭ ስል ስለማስበው ይህን ማሰብ አልፈልግም። ዝም ብዬ ታክሲ ምንም ምንትን እያልኩ ሄድ ነበር እና ያኔ በቃ እርፍ አልኩኝ ቤቴ እና በቃ ችግር ባይኖርብኝ እንዲህ ነበር ምኖረው ማለት ነው አልኩኝ። እና ደስ አለኝ በዓልንም አከበርን ከልጆቼ ጋር እንግዲህ ይሄ ሁሉ ነገር አልፎ ለበዓል ስደውልልሽን በዓል ባዶ ቤት ነበራችሁ አደለ እሱም ደግሞ ትንሽ ረብሾኝ ነበረ አዎ በቃ እንዲህ ነው ድልጭ ድርግም ነገር ነው በቃ ከስር ከስር የሆነ የሆነ ነገር ሳገኝ ቶሎ የሆነ ይቅርብኝ እዳይን ነው በቃ እንደነገርኩ ብዙ ቦታ ከሱቆችም ኢቨን ሳይቀር በቃ ብዙ ቦታዎች መንገድ ማለፍ እስከማልችል ድረስ ነበር። በየቦታው እዳ ነበረብኝ እና ቶሎ ቶሎ ከስር ከስር እሱ እሱን ነበር በቃ። ምንም ቢሆን የሰውን ትን ሳይኖርብኝ የሚል እዳይን ምንም ይቅርብኝ ብዬ ግን ጎደለ ብዬ የእውነት ምንም ብዙ እንትን አላለኝም ነበር፤ ምክንያቱም ደስታ ላይ ነኝ፣ እዳዎቼን እያቀለልኩ ነው። የልጆቼ ትምህርት ቤት ከምንም በላይ በጣም ነበር በቃ እና ያው እንዳልከው ምንም ነገር አልነበረም። ቀዳዎቼ ናቀል እያለም ግን ምንም ነገር አልነበረም። በአል የገቢዎች እዳሽን ከፈልሽ፣ የሱቅ የነበረብሽን የቤት ክራይ ከፈልሽ፣ ከዛ ደግሞ ባንክ የነበረባቸውን ደግሞ የተወሰነ ከፈልሽ። ያው ማራዘሚያ ይባላል እንዳይቆጠር ለማድረግ በቃ የተወሰነ የነበረውን ውዝፍ ፔናሊቲውን እሱን አቃለልኩና ዋና ወዳ እንዳለ ሆኑ። ከአራት ባንኮች ነው መቶ ሀያ ሺ ብር አካባቢ ነው ከቅጣቱ ውጭ ያው እና አሁን በየቀኑ እንትን እያለ እየወለደ ስለሚሄድ የተወሰነ የተወሰነው ይሄ የተቅጣቱን ምኑን እሱን ከፍዬ እንዲስተካከል አድርጊያለሁ መውለድ እንዲያቆም እና በወር ግን እንትኑን እከፍላለሁ። አሁን በወር ምን ያህል ትከፍ ያለሽ? ወደ ሰባት ሺህ ብር ከፍላለሁ። ለአራቱ ለአራቱም፣ ሰባት ሺህ ብር ከፍላለሁ። ለምን ያህል ጊዜ ማለት ነው? በቃ ዋናውን እስከ ከፍል ሰባት ሺህ ብር ኢንትረስቱ ነው። አዎ፣ የአራቱ አዎ፣ የአራቱም ባንኮች። አንዱ ጋር ሁለት ሺህ ምናምን ብር፣ አንዱ ጋር ሺህ ምናምን ብር። አጋጣሚ ደግሞ ቴክስቱም አለ፣ አሁንም ስልኬ ላይ አለ የሚመጣ ቴክስት። አዎ፣ ይሄን ያህል ጨምሯል ይላል፣ ይሄን ያህል ጨምሯል ይላል። የባለቤቴ ባለፈው ያልኩትን እሱን ሳይጨምር ነው። እሱ ብቻውን ወደ መቶ ሀያ ሺህ ብር ነው የእሱ ብቻ። አሁን መቶ ሀያ ሺህ ብር የኔ ነው፣ የአራት ባንኮች እና እሱ እሱ እሱ ያው እንትን ማይል የምጨርሰው ስላልነበር በወቅቱ አልነካሁትም። አሁን እሱ እንዴት ነው? ደህና ነው በጣም ደህና ነው፣ እግዚአብሔር ይመስገና። ለመረጋጋት ትንሽ ደህና ነው። ካሁን ስራ ደግሞ አግኝቶ ወጣ ደግሞ ማለት ሲጀምር እናየዋለን የሚሆነውን ነገር። እስካሁን ባለበት ደህና ነው። እዳዎች ንስት ከፊ ኬታ መጣሽ ምናምን የሚል ነገር እና መጨረሻ ላይ ሚዲያ ላይ መቅረብ ሽናወቀ የእናንተን ነገር ነግሬዋለሁ እንደዚህ ሰዎች እንደዋውለ እንዲህ ከሰዎች እርዳታ እየተደረገልኝ እንደሆነ ያውቃል። ቀረጽሁን ግን አላየሁም፣ አልነገርሽውም። እኔ በጣም እንትን አለኝ ማለት ያው ችግርን ደግሞ እኔም ብታምንም ባታምንም አንዴን ያየሁት የመጀመሪያ ቀን፣ ከዛ ወዲህ ደግሞ ያላየሁትም ኮሜንቶቹን ያው ስልክ የለኝም። ያው የያዝኩትን ስልክ አይተዋል። ከሰዎች ጋር እንዲስገናኝ ስልካቸውን ነው ስጄ በሰው ስልክ ነው ማነባው። ከዛ ወዲያው አጠፋዋለሁ። ትል ኮሜንቶቹን። ውይ በስማ እኔ ቃላት የለኝም። እውነት የሰው ልጅ ቃል ነው የሚያበረታው። መጀመሪያ በጣም እጅግ በጣም ነው የማመሰግናቸው ሰው አለኝ ማለት ነው። በጣም ነው የማመሰግናቸው። እግዚአብሔር ይስጥልኝ። በጣም በቃ ያጽናናል፣ ያበረታል። የሰው ነገር ደስ ይላል በጣም ያንቺ ጉዳይ በጣም ብዙ ሰዎች ልብ ነክተዋል። በጣም የኮሜንቱ ላይ ማየትም ማንበብ እንደቻልሽ ማለት ነው። ብዙዎች ደግሞ ከልባቸው ነው እንግዲህ ያደረጉልሽም ቢያንስ ከልባቸው ነው ያደረጉት እና ከዴፍም ጋር እየተደዋወልን እሱም ደስ እንዳለው ብለሽ ተደዋብ ላችኋል አረአዎ እንዴህ የዛለት ያው አንተ ጋርም እሱ ጋርም የደወልኩት ወዲያ እሱንም፣ አወራን እሱንም ተደዋውለን አወራን። አሁን እንዴት ነሽ? ሱቁ እንዴት ነው? እሱ እንዳለ ነው። በእሱ ጉዳይ አዲስ ነገር የለም። ትንሽ ሳንቲም ስለሚፈልግ ማለት ነው። በእሱ ጉዳይ የማይሆን ነገር ስለሆነ እኔም አልነካካሁትም። እሱ እንዳለ ነው። አሁን አሁን ኮ ሊኖር የሚችለው ሊኖር የሚችለው መፍትሄ መስራት ነው አይደለ? መስራት ብቻ ነው። አሁን እዚህ ጋር አሁን እንዲህ ያሉትን እዳዎች ስራዬን ብሰራ ሁሉንም ከፍለዋለሁ፣ በቁብም በምንም። በቃ ዋናው ቁልፉ ስራ ነው። በቃ ከሰራው እዳውም ይከፈላል፣ ከዚህ በኋላም ያለውም ነገሮች ይስተካከላሉ። ያለ ስራ ከሆነ ግን ያው ያው ነው፣ ሁሉም ያው ያው ነው። አሁን ከዛ በኋላም የነገርኩህን ደውይልህ ነበር መችለት። በቃ እንዲህ ነው የሚቀጥለው ማለት ነው። ስለዚህ ያው ስራዬን ነው ይሻለው። የመጣውን ሰዎች የረዱሽን ሳንቲም በሙሉ እዳ ከፈልሽ ና ደግሞ አሁን ባዶ ቀረሽ። እዳን የከፈልኩት አሁ በቃ የከፈልኩት ስራ የሚያስጀምር ነገር ስላልሆነ መነካካት ነው የሚሆነው ብዬ አጠቃል ከባንክ ውጭ ያሉትን ሰዎች ጋር በተለያየ መልኩ ያው ይሸጥ ተብሎ የመጡ እቃዎች ተሸጠው ብራቸው ያልተሰጣቸው አሉ። በየሱቁም በየ ቦታው በቃ እነሱ እነሱ ከፍዬ ጨርሻለሁ። ዋናው እዳው መቅለሉ ነው። አዎ እዳሽን ማቃለልሽ ነው። እንዲህ እንዲ እያለ ደግሞ ፈጣሪ እነዛ ልጆች አምላክ ምን እንደሚያመጣ አይታወቅ። እውነት ነው። አዎ እሰየው ነው ስለ ተገናኘን በጣም ደስ ብሎኛል። ይህንን መስማትም ደግሞ ሰዎችም መስማት ስላለባቸው ነው። ያገዙሽም ሰዎች እንዴት ሆነች የሚልም ሀሳብ ስላለ፣ እንደው ከኮሜንቶቹ መሀል በጣም ልቤን የነካው የምትዩ ኮሜንት አለ ካነበብሽ። ሱባኤ፣ የአንድ ቀን ሱባኤ ያዥ፣ ችግር ወንችም ላይ ያለ፣ ቤታችሁን ጸበል አስረጩ። በቃ የእኔነት ስሜት ማለት የቤተሰብ የእናት የእህት አይነት ማለት የቅርብ ሰው ሊልህ የሚችለው ነገር ነው። እና እኔ እንግዲህ እኔ ምንም ማለት አልችልም። ሁሉም ሁሉም ያበረታል። ሁሉም በቃ እንደ ቤተሰብ ነው እና ያቆኛል እንዴ እስከምል በጣም በቃ ሁሉም ያበረታል። የሚያውቅሽ ሰው ግን አልገጠመሽም? አልገጠመኝም። ያው ኮንፊደንስ ማጣቱ እንዳለ ሆኖ ግን እስካሁን ምንም አካባቢሽም ላይ ወቀሽም ሰው የለም። አዎ ሰው ባያቀኝም ግን እኔ ግን የሆኑ እንትኖች ይኖራሉ። ፍራቻ ፍራቻ ይኖራል። ከዛ ግን እንደዚህ ሆኜ ቢሆን አትሊስት የሆነ ለውጥ ያዩብኛል ደግሞ ብዬ ሳስብ እረጋጋለሁ። ምንም የተለ ማለት የእኔ ለውጥ እንዳልኩ እዳ ተከፈለ የሆነ ለውጥ ቢሆን በቃ አንትን ብላ ነው ማለት ነው ይሉኝ ይሆናል። ግን አሁን ምንም የታየ ነገር የለም። ሱቁም እንደተዘጋ ነው። በቀየርኩኝ እያጸዳዳው ምናምን ነው የምዘጋው እና ያን ደግሞ ሳስብ ይሁን ግድ የለም። መከራ ካልገደለ ያበረታል። ምናልባት ወይ ባንቺ ቦታ ሰሆን እንዴት አይነት ሰው ልሆን እንደምችል አላውቅም። ያው ምክርና ቡጢ ለሰጪው ቀላል ነው ስለሚባል ሊሆን ይችላል። ግን ቢያርም ቢመርም ግን አውቃለሁ፣ በቃ መከራ ካልገደለ አበርትቶ አበርትቶ አበርትቶ፣ ነገ የተሻለ ቀን ይመጣል። በልጆችሽ ደግሞ በእናንተም በራሱ ብዙ ቀኖች ወጥተው እነዚህን ቀናት እንደ ተረት የምናወራባቸው ቀኖች ይመጣሉ። በሱ መበርታት ያስፈልጋል። እሺ፣ ዛሬ የአንቺ ፕሮግራም ከሄደ በኋላ በጣም ብዙ ሰው ነው የሚደውልልኝ። እንግዲህ አንድ አንድ እናት ባክ ባክ እንደሆነ የአምስት ሊትር ዘይት ገዝቼ ልስጣት ላቀብላት፣ የት ነው ቤተ አሉ። የአንቺ ቤት አስኮኑ አደለ፣ የእሳቸው ሰሚት ነው። አይግዴ ለምን ያደርሳለሁ፣ አልኳቸው። እንደው ለልጆቿ በቃ ካለሽበት ችግር አንጻር ለልጆቿ ትሆናለች። እዚህ ግባ ባትባልም አንድም ቀን ሁለት ቀን በጣም ከበዛ አንድ ሳምንት ቀለብ ቢሆናት ብለው መልእክት ልከውይ ነው። እሺ አንደኛ እሱን እሰጥሻለሁ አደራ መታየት ስላለበት ነው። እሺ እሺ። እዚህ ጋር ለልጆች እዚህ ጋር ለልጆችሽ ሳሙና መርቲ እሷ ያቃሉ። ይሄንን ያደረጉ ሰሚት አካባቢ ያሉ እናት የእሷ ነገር ከአንጀቱ ገብቶ ነው። እዚህ ጋር አምስት ሊትር እሺ። ይሄ ምን ሩዝ፣ ሩዝ ነው የሚባለው በተለምዶ ነው። በስመቴ ሩዝ የምንለው ከዛ ደግሞ መኮረኔ አድርገው እነዚህን አድርገው እባክህ። እንዲህ ለምንድን ነው የምታለቅሽው? ምን ተሰምቶሽ ነው? እግር የለም ነገር፣ አመሰግናለሁ። እግዚአብሔር ብርቁ ነው። ይሻላል አይደል?

የአንድ አመት የትምህርት ቤት ክፍያ፣ እሺ ከዛ ደግሞ የአንድ አመት ክፍያ 88 ሺ ብር ነው የተላከልሽ። 88 ሺ ብር ላይ ደግሞ ጭማሪ ሌላ እንደዚሁ የጊዜ ሚዲያ ቤተሰብ ከካናዳ 15 ሺ ብር ጨምራ ልካለች። እሺ ከነዚህ ብሮች ላይ ይህንን ብር አልነገርኩሽም እስከዛሬ አይደል የአንቺን ሰርፕራይዝ ለማድረግ ነው የበዓል ለዶሮ መግዣ አምስት ሺህ ብር ልኬልሽ ነበር አደል፣ በቀደም አምስት ሺህ ብር ልኬልሽ አለው። ደግሜ አስር ሺህ ብር ተነሳ ማለት ነው አደል። ሰማንያ ስምንት ሺህ ብር እና አምስት ሺህ ብር ስንት መጣ? ዘጠና ሶስት ሺህ ብር እሺ። ስለዚህ ይህን ዘጠና ሶስት ሺህ ብር ስማቸው እንዲጠቀስ አይፈልጉም፣ እነሱም እንዲመሰገኑ አይፈልጉም። እሺ እግዚአብሔርን ብቻ ታመስግንልን ነው ያሉት። እነዚህን ግለሰቦች እግዚአብሔርን ብቻ ታመሰግኝላቸዋለሽ። ከአንድ ቤተሰብ 8 ሺ ብር፣ ከአንድ ቤተሰብ 15 ሺ ብር። አንቺ ጋር ከተላኩት ብሮች ሰዎች ከላኩልሽ ውጭ ማለት ነው። ያለው ነገር ይሄ ነው፣ የልጆችሽ የአንድ ዓመት የትምህርት ቤት ከዚህ በኋላ ያሳስብሽ። ወደ ጊዜ ሚዲያ ቤተሰቦች እንዳልኳችሁ ይህንን ሳንቲም የላኩልን 88 ሺህ ብር የአንድ ቤተሰብ አባላት ናቸው። በጣም ብዙ ሰዎች ያግዙልናል። ስማቸው እንዲጠቀስ አይፈልጉም። እግዚአብሔር ብቻ እንዲመሰገን ነው የሚፈልጉት። በስውር በጣም ብዙ ሰው ነው የሚያግዙት፣ ከምታስቡት በላይ። ሌላ ደግሞ እንደዚሁ የጊዜ ሚዲያ ቤተሰብ ጊዜ ሚዲያን በብዙ አስተያየት በብዙ ነገር ደግሞ የምታግዝ ሌላ ቤተሰብ ደግሞ ከካናዳ ለዚች እናት 15 ሺህ ብር ልካለናለች ማለት ነው። እናንተ ይህን ያደረጋችሁ እንዴት እንደማመሰግናችሁ አላቅም። ክብር ይስጥልኝ። በጣም በጣም ከልብ አድርጌ ነው የማመሰግናችሁ። ቃል የለኝም። ዛሬም ያልተነገረ ብዙ ችግር አለ እዚህ ቤተሰብ ውስጥ። ያን ችግር ደግሞ በብዙ ይቀርፋል ብለን እናስባለን። አደራቸውን አድርሰናል። እሱን እንድታዩለን ብለን ነው አሁን የፈለግሽ ትችላለች። ያው እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ሌላ ምንም ልላል ችልም። በቃ ደስ ብሎኛል። ተቃሎልኛል ችግሬ። እግዚአብሔር ይስጥልኝ። ችግር ያልፋል። እሺ ያልፋል። እንግዲህ ምንድነው ችግር በትዕግስት ደግሞ በስራ ሳሙና ታጥቦ የሚነጻ እድፍ ነው ይባላል። ጭስ ትበርቻለሽ። አንድ ቀን ደግሞ ራስሽን ችለሽ ደግሞ ለምስጋና የምትመጭበት ቀን ደግመን ደግሞ ሌሎች የተቸገሩትን ደግሞ የምትረጅበት ቀን ይመጣል ብዬ ተስፋ አድርጋለሁ። አይደለ? ይህን ኤክስፔክት አድርገሽ አይደለም የመጣሽው ነው። በጣም አመሰግ ነው። እንድታልቅሽ አይደለም፣ እሺ እንድታልቅሽ አይደለም። ይህንንም ያደረሱ እናት አሉ። እየደወሉ ይጠይቁኛል፣ እንዴት እንዴት ሆነች እንዴት አደረክ ብለው እንግዲህ እርሶም ደግሞ ሰሚት አካባቢ ያሉ ይህንን አድርስልን ያሉኝ እናት፣ እርሶንም በጣም ከልብ አድርጌ ነው የማመሰግነው። ክብር ይስጥልኝ። ሌሎቻቸውንም በሙሉ ለዚህ ቤተሰብ ያደረጋችሁ በስውር የሰጣችሁ በሙሉ ሰጥቶ ከመጽደቅ ለብሶ ከመድመቅ አትጉደሉ። የምድር ወርቁን የሰማይ ጽድቁን ይስጣችሁ። የምትሰጡት አትጡ እራትና መብራት አይንሳለን። እኛን አምናችሁ ደግሞ በእኛ በኩል ይህንን ሁሉ ያደረጋችሁም እናንተም እጅግ በጣም ከልብ አድርገን ነው የምናመሰግነው። እንደ ፍለፊት ስላላያችኋት እንጂ መጀመሪያ የነበረችበትን ችግር ደግሞ ሌሎች አልተነገሩም። ሌሎችም ችግሮች አሉ። እነሱን እነሱን ሁሉ አደባባይ አላወጣ ናቸውምና ይህንን ሁሉ ስላደረጋችሁልን እጅግ በጣም በጣም በጣም ክብር ይስጥልን፣ እናመሰግናለን። እንደእናንተ ያሉ ኢትዮጵያውያን እንዲበዙልን እንመኛለን። ሌላም ቲዩ ነገር አለ። ቤዛ አመሰግናለሁ በጣም እግዚአብሔር ይስጥልኝ። እንግዲህ አንድ ቀን ነገሮች ተስተካክለው ደግሞ ሜይ ቢ በፊት ለፊት እንመጣበት ቀን ይመጣ ይሆናል። መልካም ታንኪዩ በተረፈ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለዛሬ ደግሞ የነበረን መሰናዶ ይሄንን ይመስላል። ከዚህ ጉዳይ ጋር ደግሞ በተያያዘ ተዋናይ ዳይታ አባተ ደግሞ እሱም በበኩሉ የኔንም ድምፅ ሰምታችሁ ይህንን ስላደረጋችሁ አመሰግናለሁ ብሏል። አብራችሁን ስለቆያቸው እጅግ በጣም ከልብ አድርገን ነው የምናመሰግነው። ክበሩልን። አሁንም ጊዜ ሚዲያን ሼር ላይክ ሰብስክራይብ ኮሜንት በማድረግ ቤተሰብ እንድታደርጉን ደግሞ እንድንበረታ እንድትረዱን እንጠይቃለን ማለት ነው። በያላችሁበት ያለም ጫፍ፣ በያላችሁበት የአገር ጥጉሉ ክፉ ሳይነካችሁ ደግ ሳያልፋችሁ ትከርሙ ዘንድ ወደድን። ክበሩልን። እናመሰግናለን።